የተቀዳደደ ቁርአን ተቃጥሎ አመዱ ምን ይደረጋል? እኛ አቃጥለን አመዱ ላይ ዝናብ ዘነበበት ይህ እንዴት ይታያል? ለቅሶ ከደረሱ በኋላ በሳምንቱ ቁርስና ድር ቆሎ ምናምን ይዞ ሐዘንተኞችን መዘየር እንዴት ይታያል? ልጄ ሓፊጠል ቁርአን ነው፣ በሕፍቡም ጎበዝ ነው ነገር ግን ሙስሊም ሆነው ባህሪያቸው ከተበላሹ ልጆች ጋር የዋለ ባህሪው የተበላሸ ሒፉቡም እየጠፋው ነው። አባቱም እኔም በጣም እየታገለን ነው። ልጁ ግን ቀን ከቀን እየባሰ ነው። ከእኛ እያራቀ መስጅድ ነኝ ብሎ ይሄዳል። አምሽቶ ይመጣል። ለምን ቆየህ ሲባል መስጅድ ነበርኩ ብሎ ይዋሻል። መስጅድ እንዳልነበረ እያወቀን፣ ምን ብናደርግ ይስተካከላል? እባክዎትን እሱንም እኛንም ይምከሩ። ሌላው ጥያቄ ትምህርት ቤት ውስጥ ስፖርት የምንሰራው በሱሪ ነው። ሴቶች ስለሆነን በሱሪ መስራታችን ሐራም ስለሚሆን፣ ካልሰራን ደግሞ እንባረራለን። ሌላ ትምህርት ቤት መቀየር አንችልም። ስለዚህ በፎርጂት የኩላሊት መረጃ ብናሰራ ወንጀል ይሆንብናል ወይ? ምን ማድረግ አለን? ይላል። ተወሰኑ ጥያቄዎችን እናያለን። የተቀዳደደ ቁርአን ተቃጥሎ አመዱ ምን ይደረጋል? እኛ አቃጥለን አመዱ ላይ ዝናብ ዘነበበት፣ ይህ እንዴት ይታያል? እስኪተስል ድረስ ከተቃጠለ ችግር የለውም። ቢቻል ቢቀበር ጥሩ ነው። ንጹ ቦታ ላይ ቢቀበር ጥሩ ከተቃጠለም በኋላ። ይህም ማድረግ ካልተቻለ፣ እስኪተስል ድረስ እስኪደቅ ድረስ ከተቃጠለ ዝናብ ቢዘንብበት የትም ቢሆን ችግር የለው ኒቃብ ለብስ ፈልጌ እናቴ ፈቅዳለኝ፣ አባቴ ደግሞ ኒቃብን ጅልባብም ጀልባብም እንድለብስ አይፈልግም። እሱ ግን አላሳደገኝም፣ ምክንያቱም ተፋተዋል። ስለዚህ ኒቃቡን ብለብስ ችግር የለውም፣ እናቴ ስለፈቀደ ይችላል። አባትም የሆነ እናት ኒቃብን መከልከል አይችልም። ምናልባት እድሜሽ ለኒቃብ አልደረሰም ትንሽ ጠብቂ፣ ለጅልባብ አልደረሰም ትንሽ ጠብቂ ሊሉ ይችላሉ። ይህን በትክክል ካሉ መስማቱ ተገቢ ነው። ሴት ልጅ ለአካል መጠን ከደረሰች ወይም ከተቃረበች ወንዳይን ውስጥ የምትገባበት እድሜ ከደረሰ ውበቷ መልኳ ከወጣ ጅልባ ማድረግ አለበት፣ አስከትላ ኒቃብ ማድረግ አለበት። ሁለቱንም ባንዴ ብታደርግ መልካም። ለአካል መጠን ደርሳ ወንዳይን ውስጥ ገብታ አባትናት ኒቃብ አታድርጊ አባትናት ኒቃብ አታድርጊ ብለው መከልከል አይችሉም። ቢያሳድጉም ባያሳድጉም የዲን ሐቃቸው መጠበቅ አለበት። እነሱን መስማት ማክበር መታዘዝ ግዴታ ነው። ኒቃብ ከልክለውኛል ብሎ ሁሉም ነገር ላይ ማመፅ አይቻልም። አባቴ እናቴ በመልካም ነገር ሁሉ ይታዘዛቸዋል። ላኩም የቤት ስራ ስሪ ስራ በሎኝ ግን፣ ሂጃብ አታድርጊ ሶላት አትስገድ አትበሉ። ላ ጣዓተ ሊመክሉቅ ቢማስየቲ አልኻልቅ፣ አላህን እያመፁ መክሉቅን መታዘዝ አይቻልም ማንም ይሆን ማለት ስለዚህ አባት ባይፈቅድም ኒቃቡን ማድረግ ይቻላል። ይፈቀዳል። በመከልከላቸው ወንጀለኛ ይሆናሉ ወላጆች፣ መከልከል የለባቸው። በተለይ በዚህ በተበላሸ ትውልዱ በተበላሸ ዘመን ላይ ሴቶችን ኒቃብ እንዲለብሱ ማበረታታት እንጂ ጅልባብ እንዲያደርጉ መገፋፋት እንጂ ወላጆች መከልከል የለባቸው። ሌላኛው ጥያቄ፣ ለቅሶ ከደረሱ በኋላ በሳምንቱ ቁርስና ብር ቆሎ ምናምን ይዞ ሀዘንተኞችን መዘየር እንዴት ይታያል? ሀዘንተኞች እንግዳ በዝቶባቸው እነሱን ለማገዝ ከሆነ ችግር የለም። እዛ ተሰብስቦ ለመብላት ለመጠጣት ለመጫወት ከሆነ ግን ይሄ ቢድዓ ነው፣ ወንጀልም ሐዘን መቀስቀስም። የሞተን ከቀበሩ በኋላ ጉዳይ ተጠናቋል። ለሟች ኢስቲግፋር ዱዓ ማድረግ የሟች ዘመዶች እገዛ ካስፈለጋቸው መታገዝ ባለበት መልኩ ማገዝ ነው እንጂ ሦስተኛ ቀን፣ ሳምንት፣ አርባ የሙታማት ያሉ የደገሱ መብላት መሰባሰብ የካፈሎች ሱና የጡት ወንድም ነበረኝ ጡት ወንድሜ የእንጀራ አባት ነበረው የእንጀራ አባቱን ሰላም ማለት ይችላለሁኝ የእንጀራ አባቱንም የራሱን አባት አይቻልም ሴት ልጅ የጡት ወንድም ካላት እሷ ቤተሰቦች ናቸው ለሱ አጅነቢ ማይሆኑት እንጂ የጡት ወንድሟ ቤተሰቦች ሙሉ በሙሉ እሷ ላይ አጅነቢ ናቸው የእንጀራ አባቱም ይሁን የወለዱ አባቱም አንዲት የጡት እህት ነበረችኝ እና ሁለት ወንድሞች አሏት እሷ የጡት እህቴ በመሆኗ ሰበብ የሷ ሁለቱ ወንድሞች ለኔ አጅነቢ ናቸው ወይም አጅነቢነታቸው ይቀራል አይቀርም። ጡት የጠባ ሰው የጡት ዝምድናው የሚቀጥለው የሚጠናው ከሱ ከራሱ ጋር በተያዘ ብቻ ነው። ጡት የጠባው ሰው ብቻ ነው ካጠባቸው ሴት ጋር የጡት ዝምድና የሚኖረው እሱና ልጆቹ እሱና ልጆቹ። ከዛ ውጪ ጡት የጠባው ሰው ወንድም እህት ላጠባቸው ሴት አጅነቢ ናቸው። ጡት የጠባው ሰው አባት እናት ላጠባቸው ቤተሰቦች ወንዶች ከሴቶች ሴቶች ለወንዶች አጅነቢ ናቸው። እዚህ ባጭሩ ጡት የጠባ ሰው ዝምድናው የሚቀጥለው የሚተሳሰረው የጡት ዝምድና የሚመጣው የሚፈጠረው ከሱ ከራሱ ጋር ብቻ ነው እና ከልጆቹ ጋር እንጂ ጡት ያጠባቸው ሴት ለሱ ወንድሞች አጅነቢ ናት። ሌላው ጥያቄ ትምህርት ቤት ውስጥ ስፖርት የምንሰራው በሱሪ ነው። ሴቶች ስለሆነን በሱሪ መስራታችን ሐራም ስለሚሆን ካልሰራን ደግሞ እንባረራለን። ሌላ ትምህርት ቤት መቀየር አንችልም። ስለዚህ በፎርጂት የኩላሊት መረጃ ብናሰራ ወንጀል ይሆንብናል ወይ? ምን ማድረግ አለብን? ይላል። የውሸት የህክምና ማስረጃ ማሰራትም አይቻልም። ሴት ልጅ በሱሪ ተወጣጥራ ወንድ ፊት ግዴታ ነው ብላ ስፖርት መስራትም የለባት። መፍትሄው ምንድነው? ስፖርቱን በሌላ ነገር መካስ። የስፖርት አላማ አእምሮ አምሮ ማነቃቃት፣ መልኩ አካል ማጠንከር ቢሆን ስለዚህ ስፖርቱን በሌላ መተካት ማርኩም፣ አልያ ደግሞ ለሴቶች ብቻ ራሱን የቻለ ግቢ፣ ቦታ፣ ሁኔታ፣ ስፖርት አሰሪ መመደብ። ይሄ ሁሉ ካልተቻለ ትምህርት ቤቱን ለቆ መውጣት፣ ሌላ መፍትሄ መፈለግ ነው። ሴት ልጅ ጠባብ ልብስ ማድረግ አትችልም። የጠባብ ጠባብ ሱሪ ነው። ያን ጠባብ ልብስ አድርጋ ደግሞ ጭራሽ እንቅስቃሴ ተጨመረችበት። ይሄ አይኑ ተበሮች፣ ትልቁ ግብዳው ተበሮች ይሄ ነው። እዚ ይሄ ሙስሊም ሴት አትፈቅድም። ከዚህ ለመሸሽ ተብሎ ደግሞ ሳይታመሙ ታመም ያለው ብሎ ማሰላት ውሸት፣ እስላም ውሸትን አይፈቅድም። ነጃሳ በነጃሳ አይታጠብም። መፍትሄው ምንድን ነው? ሙስሊም ሴት ነኝ እኔ አይፈቀድልኝ አልሰራም። ግዴታ ነው ካላችሁ ክላስ ውስጥ በሙስሊም ማን ነው ሴቶችን ብቻ በሴት አሰሩ፣ ከዛ ውጪ አንፈልግም። አንድ እህት ነበረች እና ያቺ እህት በራሷ ብር የከፈተችው ሱቅ ነበረ። ነገር ግን አሁን ላይ ያን ሱቅ እያስተዳደረ ያለው ባሏ ነው። እና ከዚያ ሱቅ የፈለገችውን ብር ወጪ ማድረግ ትችላለች፣ ከቤተሰቦቿ አዎ የሚከለክል ስምምነት እስከሌላቸው ድረስ፣ ከባሏ ጋር ይሄን የሚከለክል ስምምነት መስፈርት እስካላስቀመጡ ድረስ፣ ብሩ የራሷ ከሆነ ወጪ ማድረግ ትችላለች። እኔ አስተዳደራለሁ እኔ ምን ሆነ አንቺ ሳንስማማ ሳናሳውቅ ወጪ አናደርግም ካሉ የጋራ ንብረት ወደ መሆን ከዞረ በእሱ ማስተዳደር ይሄኔ ሳታሳውቅ ወጪ ማድረግ የለባት ብሩ የራሷ ነው ባሏን እንዲሰራ ወክላው ከሆነ ወጪ ማድረግ ትችላለች የሚከለክል ስምምነት ከሌለ ሌላ ጥያቄ ወደ ውጭ ያለ ወንድ መሄድ አይቻልም ግን የማንችል ከሆነስ ለምሳሌ ለትምህርት ወደ ውጭ ሀገር መሄድ ከፈለግንና ወንድ ባይኖር ምን እናደርጋለን መሄዱ ደግሞ ግዴታ ነው መሄዱ ግዴታ የሆነው በምን መልኩ ነው ምን አይነት ግዴታ ነው እሱ መታወቅ አለበት ህክምና ነው ህይወቷን ማትረፍ አትችልም ትሄዳለች አትሄደም ይሄ ሊታይ ይችላል መሄዱ ያለ ማሕረም መሄዱ ሐራም ነው ሄዳ መዳና ለመዳኗ አጠራጣሪ ነው አጠራጣሪ ነገር ለማድረግ ተብሎ በእርግጠኝነት ወንጀልነቱ የታወቀ ነገር አይደረግም የሚል አለ የሆነ ሆነ ብቻ ህይወቷን ማትረፍ አለባት ግዴታ ነው። ሌላ ሀገር ህክምና የለም። በዚህ ልክ ከሆነ ልትሄት ትችላለች። ሀገሯ ላይ ዲኗን ጠብቃ መኖር አልቻለችም፣ ስደት አስፈለጋች፣ ወይም ሌላ ነፃ ሆንበታለሁ ያለች ሀገር ልትሄት ትችላለች። ከዛ ውጪ ግዴታ ያደረገው ምንድን ነው? ስራ ለመስራት ትምህርት ለመማር እነዚህ ግዴታ አለ። ብዙ የሰዎች ግዴታ የሚሏቸው ይሄን የትምህርት ዕድል አግኝቻለሁ? አሊያ ደግሞ እዚህ ሀገር ቢሰራ ቢሰራ ምንም መለወጥ አልተቻለም በብር ሳይሆን በዶላር እንዲከፈል ይፈልጋሉ። ሄዳለሁ ይላል። ይሄ ግዴታ አለ። ስለዚህ መሄድ ሄድ ወንጀል ነው። ስለዚህ ለእንዲህ አይነቱ ጉዳይ ከሆነ የሚሄዱት ግዴታ ያሉት? ይሄ የራስ የራስ ዝም ብሎ ራስ ላይ ግዴታ ያደረጉት። የትም ሆና ነፍስን አላህ ይረዝቃል። መሄዱ እንደ ሸሪዓ በትክክል ግዴታ ከሆነ ጉዳዩን በዝርዝር ለዑለማ ለአዋቂ አስረድቶ አሁን ይሄ ግዴታ ነው ከተባለ መሄድ የሚቻልበት ሁኔታ ይሆናል። ግዴታ ካልሆነ አማራጭ ካለው የሚሄዱበትን ጉዳይ ሌላ ቦታ ማግኘት ይቻላል። ትምህርት ነው፣ ሌላ ሀገር ማግኘት ይቻላል፣ ባሉበት ሀገር ማግኘት ይቻላል። ስራ ነው፣ ባሉበት ሀገር ማግኘት ይቻላል። አይነቱ ጥራቱ ነው፣ ሌላ አይነት ይሄኔ መሄድ አይቻልም። ምንድነው መፍትሄው? መተው። ለዲን ሲባል ብዙ ነገር ይተዋል። ዲን ማለት ነው። ይሄኮ ዲን ማለት ስሜት ማግዛት ነው። ለዲን ብሎ አንዳንድ ነገር መተው፣ አንዳንድ ነገር ማድረግ ማለት ነው። አንድ ሰው የአጅነቢይነት ምልክት ከታየበት አጅነቢ ይሆናል ወይስ አጅነቢይ፣ አጀነቢይ ወደ መሆን የተቃረበ ነው ምልክት ከታየበት ሆኗል። የአጅነቢነት ምልክት ከታየበት ለአካል መጠን ከደረሰ አነ ምልክት የአጅነቢይነት ምልክት ከታየበት ማለት እሱ ህፃን ልጅ ከመሆኑ ጋር አንዳንድ ስለተጋናኒ ሰውታ ማወቅ፣ መጠየቅ፣ መከታተል መጀመሩም ከሆነ የአጅነቢነት ምልክት የተባለው ይሄኔ፣ አዎ ወደ አጅነቢነት የተጠጋ ነው፣ የተቃረበ ነው። መጠንቀቅ ግዴታ ይሆነ የአጅነቢይነት ምልክት ማለት ለአካል መጠን የመድረስ ምልክት ከሆነ እድሜው ፊዚካል፣ ሰውነት ቅርጹ ምንም ይሁን ምን አስራ አምስት ዓመት ከሞላው ወይም የመኒ ፈሳሽ ካየ መሰል ምልክቶች ካሉ አጅነቢ ሴት ጋር እንዳይቀርብ ይደረጋል። አጅነቢ ሴት ሴቶች ወዳሉበት እንዳይገባ ይደረጋል። ነገር ግን ለአካል መጠን ካልደረሰ አስራ አምስት ዓመት ካልሞላው ሌሎች ምልክቶች ካልደረሱ፣ ስለ ሴት ስለ ተቃራኒ ሶታ ማወቅ እንደጀመረ የሚያሳዩ ምልክቶች ካሉ እየተቃረቡ ነው፣ ይከለከላል። አንድ ሰው የሰለመ ሰው ካገባ ግን ከሞተ በኋላ ያገባ ሴት ወደ ኩፍር ከተመለሰች እሱ ይጠየቅበታል። እንደ በተወሰነ መልኩ ሊጠየቅበት ይችላል። በዚሁም ጥንቃቄ ካላደረገ በጊዜው የሰለመችው እንደዚሁ ሙስሊም ወንድን ለማግባት ብላ እንደሆነ ከማወቁ ጋር ካላስተማረ፣ እስላምን ካላስረዳ፣ ከኩፍር ካላስጠነቀቀ ከዚ በኋላ ወደ ኩፍር ከተመለሰች፣ በተለይ ልጆች አብረው ከተመለሱ መጠየቁ አይቀር። በጊዜው ትክክለኛ ዲን ምንነት አውቃ የሰለመች መስሎት አግብቶ አብረው እስካሉ ድረስም አስተምሮ የሚችለውን አድርጎ ከሆነ የከፈረችው አይጠየቅም። አንድ ሰው ሙስሊም ይሁን ካፍር ሳያውቁ ቢረዳ ችግር አለው ወይ? ምንም ችግር የለም። መርዳት ለሙስሊም ብቻ አለ፣ ካፍርንም መርዳት ይቻላል። ሰውንም እንስሳንም መርዳት ይቻላል። ማንኛውም እርጥብ ጉበት እንጀት ሰደቃ አለበት አጅር አለበት ብላ ነቢያ ስላት መርዳት ማይቻለው ለወንጀል እንደሚያውለው ካወቁ ነው። የሰጡትን ነገር ቀጥታ ወንጀል ላይ እንደሚያውለው ካወቁ መሰለህ አይቻልም። ከዛ ውጪ ካፍር ርቦት ሊበላበት በርዶት ገዝተው ልብስ ሊለብስበት ቢሰጥ ችግር የለም። ሌላይም ጥያቄ ቁርአንን በገንዘብ ለመጠቀም አታውዱት ስትሉ መስጂድ አጠገብ ቁርአን የሚሸጡ ሰዎች አሉ እነሱ ላይም ወንጀል ይሆንባቸዋል ወይ? አይሆንም። በቁርአን አትብሉበት የተባለው መነገጃ አትብሉት፣ ጥቅሙን ሰዎችን ማስጠቀሙን ቁርአን መልእክቱን ማድረሱን ፊታችሁ ብቸኛ ዓላማችሁ በቁርአን መነገድ አይሆኑን ማለት ነው እንጂ ቁርአንን ሸጦ መጠቀም ችግር የለውም። በተወሰነ መልኩ ኪላፍ አለበት። ቁርአን አይሸጥም ያሉ ዕለሞች ወቃሃዎች አሉ። ሆኖም ግን ቁርአን መሸጥና ዳቦ ጨርቅ መሸጥ አንድ መሆን የለበትም። ያው አያያዙ፣ አሸጣጡ መለያየት አለበት። ቁርአንን እንደው ሳልሸጥ ማደል የምችልበት አቅም ሁኔታ ቢኖረኝ ደስ ባለኝ ባላደርገው ነበር። ግን እኔ ለሰዎች ለማቅረብ ገዝቼ ማምጣት አለብኝ። መግዛት ግዴታዬ ነው። ስገዛ ያወጣሁትን ገንዘብ ሸጬ ካልተካሁት እኔ መኖር አልችልም። በዚህ መልኩ አላማዬ ቁርአንን ማድረስ ነው ማቅረብ ነው ለሰዎች። ሁለት ንግድ ነው የምፈልገው ተብሎ ከሆነ ችግር የለው። ነገር ግን ይሄ ላይ ለካፍር እንዳይሸጡ መጠንቀቅ ያስፈልጋል። ቁርአን ለካፍር አይሸጥም፣ አይሰጥም። መስለም ፈልጋለሁ ካለ በሌላ ቋንቋ የተተረጎመ መልእክቱ ነው እንጂ የሚሰጠው ቁርአን ራሱ ለካፍር አይሰጥም። ለሌላ ለመት አላማ ማለት ሚያሳይ የሚያሳይ ምልክት ካለም ለማንኛውም ሰው መሸዳቻ ይሄን ብቻ መጠንቀቅ ነው የሚያስፈልገው። ሌላኛው ጥያቄ ባለፈው ሳምንት በተጠየቀው ጥያቄ ከጅልባብ ስርም ሱሪ መልበስ አይቻልም የሚለውን ያጠቃልላል። እና ቤት ውስጥም ቢሆን ሱሪ መልበስ አይቻልም። ሴቶች ጋርስ ሆት ፓንት ከጅልባብ ስር ብንለብስ የማይታይ ከሆነ ችግር አለው ችግር አለው ወይ የሚል ጥያቄ። ሴት ልጅ ሱሪ ብቻውን ለብሳ ውጪ መውጣት አትችልም። ሐራም ነው፣ ወንጀል ነው፣ ምንም ጥርጥር የለውም ኺላፍ ሊኖርበት አይገባም። ሱሪው ረጅም ነው አጭር ነው ሰፊ ነው ጠባብ ነው አይባልም። ሴት ልጅ ሱሪ የሚባልን ልብስ ለብሳ ከቤት ከግቢ መውጣት የለባት፣ ቅርጽ ማሳየቱ አይቀርም። ሀያ ኢማን አደብ ያላት ሴት ልብስም አይደለም ሱሪ ለብሶ ከቤት መውጣት። ከጅልባብ ስር ከአባያ ስር ልትለብስ ትችላለች፣ ንያዋ ይበልጥ መሰተር ከሆነ የሆነ ቦታ ሄደ አወላልቃ እሱ ተገላልጣም አትታይ ከሆነ። የተሻለው የተ መቼም ሰተር ማለትም ጠንቀግ ማለትም ሰፋ ያለ ልብስ መልበሱን ሱሪ ለምዶባቸው ቤት ውስጥ ግቢ ሱሪ አድርገው የሚወጡ በር ሲከፈት ወንድ የሚገባባቸው በር አካባቢ ሆነው ረስተውት በሱሪ የሚወጡ ይኖራል። ስለዚህ ከሴቶች ጋር ከወንዶች ጋር ቤት ውስጥ ውጭ የሚለው የአለባበስ ልዩነት እንዳለ ሆኖ ሴት ልጅ በተሻላት ያክል ሰፋ ያለ ልብስን ማዘውተር መልመድ አለባት። ማንም ከሌለ የፈለገችውን ልትለብስ ትችላለች። ሴቶች ካሉ ቤተሰብ ካለ የበለጠ ለብቻ ስትሆን ከምትለብሰው ሰፋ ያለ በዛ ያለ ልብስ መልበስ አለባት። ካፍር ሴቶች ሲሆኑ፣ የውጭ ሰው ሲሆን፣ ወንድ ሲሆን እንዲህ ያለ ነገሩ እየጨመረ ይሄዳል ተነቃቂው ኃላፊነቱ ከጀልባብ ስር ከማያ ስር የትሪ ሱሪ መልበሷ ችግር የለውም። ከስር ረዝሞ የላይኛው አጥሮ ሱሪውን መታየት ካላስከተል መዘናጋትን ካላስከተል አንዳንዴ ከስር ሱሪ ያደርጋሉ። ከላይ የሚደርጉት ጨርቅ በጣም ስስ ሆኖ ሱሪው ይታያል ከስር። ይሄ የሒጃብ መስፈርት አለመሟላ። ከስር የተለበሰው ሱሪ ይበልጥ መሰተሪያ ለጥንቃቄ ተብሎ የሚለበስ እንጂ ራሱ የሕጃብ አካል ነው ሒጃብ ነው ልብስን ይተካል ተብሎ የሚለበስ መሆን የለበትም። ማሟያም የሚፈጠሩ አይታወቅም። መንገድ ላይ ልወድቅ እችላለሁ ተብሎ ለጥንቃቄ መሆን አለ። ለፋሽን ተብሎ መሆን የለበትም። ወደ ካፈሮች ጠጋ ጠጋ ለማለት ተብሎ መሆን የለበትም። ሱሪ አድርጊያለሁ ተብሎ ከላይ የሚለበሰው ስስ መሆን የለበትም። አጠር ያለ መሆን የለበትም። የሴት ልጅ ልብስ ቁርአን የመረጠው ጅልባብ፣ ዩትኒን አለይሂነ ሚን ጀላቢ ሚን። ከጅልባብ ወጥታ ወደ ሱሪ ልትወርድ አይገባም። ሆት ፓንት ከጅልባብ ስር ብትለብስ ችግር አለው? ችግር የለም። ነገር ግን ቅደም እንደተባለው እሱ ብቻ መሆን የለበትም። ላይ ላይ ነገር መደረብ አለ። ወደ ወንድነት ባህሪ እየወሰደ እንዲህ አይነቱን አለባበስ እንዲዳፈሩ ያደረገ ስለሆነ ቀሚስ መኖር አለበት። አላማው መሰተር መሆን አለበት። ፋሽን መሆን የለበትም። ሌላኛው ጥያቄ ልጄ ሓፊዝ አልቁርአን ነው፣ በሕፍዙም ወበዝ ነው። ነገር ግን ሙስሊም ሆነው ባህሪያቸው ከተበላሹ ልጆች ጋር የዋለ ባህሪው የተበላሸ፣ ሒፉቡም እየጠፋው ነው። አባቱም እኔም በጣም እየታገለን ነው። ልጁ ግን ቀን ከቀን እየባሰ ነው። ለእኛ እያራቀ መስጅድ ነኝ ብሎ ይሄዳል። አምሽቶ ይመጣ፣ ለምን ቆየህ ሲባል መስጅድ ነበርኩ ብሎ ይዋሻል። መስጅድ እንዳልነበረ እያወቀን ምን ብናደርግ ይስተካከላል? እባኮትን እሱንም እኛንም ይምከሩ። የኳስ ፍቅር ይዞታል። ወሬው ሁሉ ስለ ኳስ ነው፣ ስለ ኳስ ተጫዋቾች ነው ይላል። በጣም የሚያሳዝን የሚያሳፍር ነገር። አላህ በቁርአን ያከበረው ሰው እንዴት ነው ስለ ኳስ ተጫዋች የሚያወራ? አላህ በቁርአን ሽብ ያላቀው ሰው ከፍ ያደረገው ሰው እንዴት ነው መስጂድ ነኝ ብሎ ሌላ ቦታ የሚሄድ? ይህ እኮ ድርብርብ ጥፋት ውርደት ነውርን

በየመንገዱ ተጥዶ ተቀምጦ ሐላፊ አግዳሚውን ከሚያይ ሰው ጋር መዋል ቁርአን ተሸክሞ ማውረድ ነው። ይሄ ምሳሌው እንደ ውሻ ነው አላማ። ጥላ ኢንሻአላህ ቁርአንን ሰቶት በዒልም ማክበሮት በዛ ደረጃ ራሱን ማያኖር ሰው በቀን ሰባት ጁዝ፣ አስር ጁዝ ሙራጃ ማድረግ እየቻለ እየቻለ ከዚህ ወጥቶ ስለኳስ፣ ስለሴት፣ ስለሌላ ነገር ሲያወራ የሚወል ሲሽከረከር የሚወል ሳይክል ሲያሽከረከር የሚወል በቀን አምስት ጁዝ እንኳን ሶስት ጁዝ እንኳን ሙራጃ ማያደርግ ወላጆቹን ይዋሽ የምድር ምርጥ መስጊድ ነኝ ብሎ የምድር መጥፎ ገበያ ላይ ሜዳ ላይ የሚወድ ምሳሌው እንደ ውሻ ብታባረውም ያለከልካል ዝም ብትለው ያለከልካል ብንፈልግ ከፍ አድርገው ነበር ነገር ግን እሱ ወደ ታች መውረድን መረጠ አል አላ ተባረክ ዛ ቁርአን የሐፈተ ሰው ውሎውን መለየት አለበት ጓደኛውን መለየት አለበት አላ በቁርአን ያከበረው ሰው በኳስ ፈረክሰ ሰው ጋር መዋል የለበት አቸው አይደለም

ከእሱ የሚያንሱ ካሉ ሊያስተምር ሊያስተና ጊዜውን በዚህ መልኩ ሊያሳልፍ እንጂ የሚገባው አስፋልት ላይ በመሽከርከር ሜዳ ላይ በመገተር ፊልምና ኳስ በማየት ስለዚህ በማውራት ጊዜውን ሊያባክን አይገባም። ካደረገ ወርቅን በፋንድ ያሽጧል። አላህ ከትልልቅ ሰዎች ከመላይኮች መድቦት ወርዷል፣ ረክሷል፣ ከእንስሳት ብሏል። አላህ ዘንድ ከባድ ውርደትም አፍረትም ሊጠብቀው እንደሚችል ሊያውቅ ይገባ በቁርአን አክብሬህ እንዴት ስራ ካጣ ሰው ጋር ስራ ከፈታ ሰው ጋር በማላ ያኔ ጊዜን ታሳልፋል? አኼራን ከረሱ ሌሎችን ከሚያስረሱ የኳስ ሰዎች ጋር እንዴት ትውላለህ ብሎ አላህ ይጠይቃል። ኳስን ኳስን ለማጠንከር ከክፍት ሰዓት አእምሮን ለማሳረፍ ነፃ ሆኖ በምንም ሳይገደቡ ስድብ ከሌለበት ሶላት ማሳለፍ ከሌለበት መገናኘት ከሌለበት ሊጫወት ይችላል። ነገር ግን 24 ሰዓት ስለ ኳስ እያሰቡ ስለ ኳስ ተጫዋች እየተናገሩ ኳስ ተጫዋችን ያፈቀሩ ያደነቁ ይጫወቱ ከሆነ ቁርአን ልብ ውስጥ ቦታ የለውም ማለት። ጀነትን የናፈቀ የጀነት ደረጃን የወደደ የተመኘ ኳስ አንከባላይን አባፉም አይጣ ምን ይህ ነው? ለምን ድንጋይ አንከባላይ ለሚሆን እንደ አህያም ይዘል አይሁዶችም ይደግፍ እርቃኑን የሚሄድ ሶላት የማይሰግ ለምወደድከው የቅያም ቀን አላህ ቢጠይቅህ ምን ትሏል? ኡሕሹሩ እለዚነ ዘለሙ ወአዝዋጀሁም ሲባል ከእሱ ጋር ልትከሰከስ እንደምችል አታውቅም? ይህ ቁርአን ውስጥ በጣም ከሚያስፈራው አንቀጾች አንዱ ይሄ ነው። የኳስ ተጫዋቾችን የፊልም ምንድን ነው የሚባሉ ሰዎችን የሚወድ ሰው የቅያም ቀን ከነሱ ጋር ይቀሰቀስ ይችላል። ይህ ብቻ አስፈርቶት አንድ ሰው መንገዱን ሊለይ ሊመርጥ ይገባል። እነዚያ በዳዮችን ቀስቅሷቸው፣ ወአዝዋጀሁም ወአሽካለሁም አምሳዮቻቸውን፣ ወዳጆቻቸውን፣ ደጋፊዎቻቸው ማለት። ስለዚህ ነብዩ ነው የወደደ ሰሃቦች ነው የወደደ ስለ እነሱ ያሰበ እነሱን የናፈቀ ከእነሱ የተመሳሰለ የቅያም ቀን ከእነሱ ጋር ይቀሰቀስ። ከነብይ ያራቁ ከዲን የወጡ ያፈነገጡ የኳስ የፊልም ሰዎችን የወደደ ያከበረ የናፈቀ ስለ እነሱ ያነበበ ወርዶ ወርዶ ወርዶ ወርዶ ተዋርዶ የኳስ ተጫዋችን የጫማ ቁጥር ነ ይዝለህሰዋል ሲታሉ ሲጨቃጨቁ ትሰማል። ብለትሰች የገሌ ጫማ አርባ ሦስት ቁጥር ነው። በማያገባው የማይመለከተው ነገር ስለ ቆሻሻ ሽንትቤ ስለሚገባበት ጫማ ወርዶ ይከራከራል እኮ እስከ ቦክስ መሰነዛዘር ይደርሳል። አይደለም አርባ ሦስት ነው አይደለም አርባ አንድ ነው እና ስ ይዝላሉ። ከፍ ሲል አቅላቸው ተይዞ ልባቸው ተይዞ በኳስ ፍቅር ታውሮ ነሰለ ሰለሙ አለ እዚህ ተራ ሙስሊም ጋር ያለ አይገባውም። ይቀባው በ30 ጊዜ ቁርአን ሄዱ በአላህ ያከበረ ሰው እዚህ ከገባ የለም ቁርአን ከልቡ ወቷል። የቅያም ቀን ቁርአን ለእሱ መሪ ሊሆን መስካሪ ሊሆን ቅብር ላይ ያጫዋች ሊሆን አይችልም። እዚህ አምሮ ላይ የተጫወተበት የኳስ ወንጀል አፌራ ላይ ቅብር ላይ ይጫወትበት አለ እንጂ እዚህ መዘዙ ቀላል አይደለም። እስከ ኩፍር ሊወስድ ይችላል። መውደድና መጥላት ትልቅ ነገር ነው። መሰረቱ ቁርአን፣ ሐዲስ፣ ዲን ነው መሆን ያለበት እንጂ ኳስ ስለሚጫወት አንድን ካፍር የኳስ ተጫዋች ወደድኩት ቢባል ወላሂ ወንጀልው። ሰውን የምንወደው ለዲኑ ብለን ነው መሆን ያለበት። ከዛ ዝቅ ሲል ለሥጋ ዝምድናውን መሆን ያለብን። አንድ አሳማ የሚበላ አሳማ የሚመስለው የኳስ ተጫዋችን ለምን ወደድኩ ል አላ ለምጥበ እስከነ ኩፍሩ እስከነ ነውሩ እስከነ ብልግናው እንድትወደው ያደረገ ልብህ ከአላህ ውዴታ ባዶ ሆኖ ነው። ልብ በአላሁ እንዴታ ከተሞላ ካፊርን፣ ፋጅርን፣ ሙጅርምን ለመውደድ ቦታ አይኖርም። በፊልም የተጠመዱ ሰዎች ጉዳይ ላይ ይሄ ነው የሚባል ሶላት ጀማ ማይሄዱ ወላጆቻቸው ማይታዘዙ ከፊልም ወደ ፊልም ከድራማ ወደ ድራማ ይሸጋገሩ ሰዎች በተደጋጋሚ ቀን ከሌሊት የሚያዩዋቸው የፊልም የኳስ ተጫዋቾች ፍቅር ልባቸው ውስጥ ይታተማል። ኻቲማቸው ነው ያበላሸ ነብዩ ቢላሂ እንዳ እነዚህ የቁርአን ሰዎች አላህ ፍሩ፣ የቁራንን ክብር አታስነው። ቁርአን የቀሩት እንደዚህ ተበላሹ ለምን አስከራሉ ያሉ ሰዎች እናንተን መበላሽ አይተው ይሄኔ ከአላህ መንገድ ሰዎችን ማገድ ይሆናል። በወንጀል ትጠየቃላችሁ። በተቃራኒው ፀባያችሁ አምሮ፣ ለአላህ ለሰው ልጆች ያላቸው ክብር ጨምሮ መልካም መራያ ሆናችሁ ሰው ቁራንን እንዲወድ ሰበብን መሆን ያለባችሁ። አረብላ ተውፊቅ ዘረበርሳሽ ዜመታ አሰላሙ አለይኩም ወረሕመቱላህ ወበረካቱ።